ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ የአርበኞች የቀን የተጋድሎ ውሏቸውን የሚያቀርቡበት የጀግኖች አምባ ፕሮግራማችን ነው። በዛሬው የጀግኖች አምባ ፕሮግራማችን ወደ ማዕከላዊ ጎንደርና ምዕራባዊ ጎንደር አቅጣጫ ተጉዘን ሰፋ ያለ ጊዜ ወስደን ቃለምልስ ያደርግለት የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ነው። ከአርበኛ ብርሃኑ ነጋ ጋር ሰሞናዊ ተጋድሎ፣ በተለይም ደግሞ ትናንትና በአርማጭሆ ስለተገኘው ታላቅ ድልና ለአጠቃላይ የትግሉ ሁኔታ በዝርዝር ነግሮናል። ከእሱ ጋር ሰፋ ያለ ቆይታ ይኖረናል። አብራችን ቆዩ። በክብር ሲጋበዝን ቀጥታ ወደ ቃለ ምልልሱ እናመራለን። ጤና ይስጥልኝ። አመሰግናለሁ። ከጣና ቴሌቪዥን ነው እንደምንሰነበት። ወንድም ዓለም፣ እስኪ በቅድሚያ ሙሉ ስምህን አስተዋውቀን። የአርበኞች ክፍለ ጦርን ትናንትናና የትናንት በስቲያ ተጋድሎችን በዝርዝር ንገረን። እኔ አመሰግናለሁ። የአርበኝ ነበር ቃል አቀባይ አርበኛ ሰፊ በየነ እባላለሁ። እንግዲህ ከትላንት በፊት ከተሰሩ ገድሎችን ለመግለጽ ይማክራሉ አማራ ፋኖ አንድነት ጎንደር አርበኝ ነበር በአርበኛ ብርሃን ነጋ የሚመራው ዳኝ ወርቅና ድርጊት የሰራቸው ገድሎችን በቅድሚያ በምዕራብ አርማጭሆ ሰርካ ከተማ የተፈርጀለትን አቀርባለሁ። ከተማ ላይ በተደረገ አውደ ውጊያ እንዲሁም የአድማ በታኝና የመከላከያ ሰራዊት ሚንሻ ፖሊስ ጭምር ሆኖ በተገኘበት አውደ ውጊያ አርበኛ ብርሃነ ነጋ በሰጠው ከርቀት ተግዘው የዳኘ ወርቅ ነግርጀት ከርቀት ተግዘው መከላከያ ሰራዊትና አድማ በታኝ ላይ አምስት ማችና ስምንት ቁስለኛ ያደረጉ መሆኑ ይታወቃል። ውጊያውን በጣም የተጻፈ ኢኮማዘና የተዛመነ መሆኑ እንዲሁም በቦታው ላይ ጥሩ አዲዎችን የተዘናቀፍነ መሆናችን እናሳውቃለሁ። እጅግ በጣም አመሰግናለሁ። ወንድም አለም እስኪ አይቲን ከጎንህ የክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ከጎንህ እንዳለ ይረዳለሁ። እስኪ እሱን ደግሞ አገናኘና ከሱ ደግሞ ሀሳብ እንቀበል። ሰላም እንዴት ሰነበት? እግዚአብሔር ይመስገን። ሰላም እንዴት ናችሁ? አርበኛ ብርሃን ነጋ እንደምን ሰነበት? እስኪ ይህን ሰሞን የእናንተ ክፍለ ጦር ከፍተኛ ተጋድሎ አድርጓል፣ በአርማጭሆም ትልቅ ድል አግኝቷል። እስኪ ዝርዝሩን ከቃል አቀባዩ ሰምተናል፣ ከዋና አዛዥ ደግሞ እንድንሰማ እስኪ ከአንተ እንቀበልህ። በጣም ጥሩ አመሰግናለው ይርጋ። እንግዲህ ሰሞኑን አጠቃላይ በየአቅጣጫቸው ብዙ አውደ ውጊያዎች አሉ። ከምዕራብ ጎንደር ዞን እና አጠቃላይ ምዕራብ አብረሃጅራ አርማጭሆን እንግዲህ በአርማጭሆ አጠቃላይ ቾርካ ከተማ ላይ የመራሹ ብልጽግና ገደ ሰራዊት በተሰበሰበበት ቦታ የዳኛ ወርቅነት ብርጌድ በሰራው ስምሪት እንግዲህ በርካታ ጠላት የተመታበት አብዛኛው ሙሉ የካድሪ ተላላኪ ሚንሻ ያለመስዋዕትነት እጅ የሰጠበት ሁኔታ አለ። ተከዛዮች አድማ ብጠና ና በመከላከያ ሰራዊት ስም የተደራጀው ገደ ና ጨርሻፊ ቡድን ያው እንግዲህ አምስት ምት ና ስምንት ክፍለኛ ተደርጓል። ስለዚህ ትልቅ ስራ ነው የተሰራው። በተመሳሳይ ትናንት በአስራ ስድስት ማለት ነው ዜሮ ስምንት ሁለት ሺህ አስራ ሰባት ዓመተ ምህረት ወደ የዘለቀ ብርጌድ በወጊ ገንዞ ከተማ በርካታ የመከላከያ ሰራዊት እና አድማ ብተና የተባለውን ሞግዲት ሲስትም እጅግ በጣም ከፍተኛ የሆነ ኪሳራ አድርሷል። በዚሁም ወደ ሰላሳ ሙትና ወደ አምሳ ቁስለኛ የሚሆን ሙሉ በሙሉ የጠላትና ማቴሪያል የመረከበት ሁኔታ ነው ያለው። መከላከያ ሰራዊት እየተረጠጠ፣ የእኛ ሀይልም ወደፊት እየገሰገሰ ትራፕታልትን የተቆጣጠረበት ሁኔታ ነው ያለው። ያለው ነባራዊ ሁኔታ ይህን ይመስላል። እንግዲህ አርበኞች ክፍለ ጦር በተለይ አታመዋቸው ክፍለ ጦር አጋር ድርጅት ውህደትና ጥምረት በመፍጠር እዚህም በማደራጀት ከብልጽግና በመነጠል በተለያየ መንገድ የስርዓቱ ተማማች የነበሩ አስመሰካቢዎችን ይቅርታ ወደ ፋኖ አደረጃጀት እየገቡ ያሉበት ሁኔታ አለ። ህዝቡን እያደራጀን ጥራዊ መንገድ ወደፊት እየገሰገስን ነው የሚገኘው። በርካታ ከተሞች ማለት ነው። እጅግ በጣም አመሰግናለሁ አርበኛ ብርሃኑ ነጋ። አንተና ወንድሞችህ ላደረጋችሁ ተጋድሎ እንዲሁም ለመሰጣችሁን ቃለ ምልልስ ከልብ እያመሰገንኩ አጠቃላይ አርበኞች ክፍለ ጦር የአማራ ፋኖ አንድነት በጎንደር ማለት ነው። አርበኞች ክፍለ ጦር የሰሞኑ ተጋድሎ በአርማጭሆ ብቻ ሳይሆን በታችኛው ቀጠና ቢሆን እንደተጠናከረ ሰምተናል። እንዲሁ አጠቃላይ የአሁናዊ ሁኔታችሁን ሀሳብ ልቀበልህ። ጣም ጥሩ እንግዲህ አሁን አጠቃላይ ባለነበት ነባራዊ ሁኔታ ትግሉ በሚገባ ተቶ ተቶ እየቀጠለ ነው የሚገኘው። አጠቃላይ አሁን ባለነበት ነባራዊ ሁኔታ የጠላት ኃይል እየተንቆጣቆጠ መዋቅር እየፈረሰ ያለበት ሁኔታ ነው ያለ የኛ ኃይልም አንድነትም ማለትም በርካታ እዛ አደረጃጀቶች አጀቶችን በመመስረት አዲስ እና ወጥ የሆነ አደረጃጀቶችን በመፍጠር ጠንካራ እና ብርቅ የሆነ የፋኖ አባላትን በማሰልጠን እና በመመልመል የትግሉ አጋርና መሪ ተዋናይ እንዲሆኑ አርበኞች ክፍለ ጦር እየሰራ ይገኛል። አሁንም ትግላችን ተጠናክሮ እስከ መጨረሻው እስከ ወዲያኛ የሚቀጥል የሚሆነው አጠቃላይ በዚህ እኛ በምንንቀሳቀስበት ከአብርሃ ዝራ አርማጭሆ እስከ መተማ ያለ ነባራዊ ሁኔታ ይመስላል። እጅግ በጣም አመሰግናለሁ እንግዲህ ቀደም ሲል በጠየቁ ጥያቄ መሰረት የትናንትናውን ተጋድሎ ስትገልጽልን በርካታ የጠላት ኃይል እርምጃ እንደተወሰደበት ተገልጿል። እንዲሁ ከዚህ ጋር በተያያዘ ከምርኮ ጋር በተገናኘ ከመሳሪያ ምርኮ ጋር በተገናኘ እንዲሁ አጠቃላይ አሃዛዊ መረጃዎች ይኖረሃሉ። ምን ያክል መሳሪያ በጠላት እጅ ከጠላት ተቀብላችኋል? ምን ያክል ምርኮኛ ለ እጃችሁ ላይ ያለ የሚለትም እንግዲህ በርካታ የጠላት መሳሪያዎች ወደ እኛ እጅ ገብተዋል ሲያንስ ከነፍስ ወከፍ መሳሪያ ወደ ሰላሳ መሳሪያ ወደ እጃችን የገባበት ሁኔታ አለ። ወደ አምስት የቡድን መሳሪያዎች ወደ ክፍለ ጦሩ እጅ የገቡበት ሁኔታ አለ። ምርኮኞች ያው እንግዲህ ቅድም እንዳልኩት ወደ ሀምሳ የሚጠጉ ምርኮኞች በእጃችን ይገኛሉ። አሁንም ቢሆን ያው ትግሉ ተጠናክሮ የሚቀጥል ነው የሚሆነው አጠቃላይ ስርዓቱ የተበሰነና የፈረሰ ነው መዋቅርም የሰረፍን እና የሰረፈ ነው። ይህ ትግል ደግሞ እስከ ወዲያ ያው እንግዲህ ከጠንከር ባለ አደረጃዎች ለአንደኛ ለመጨረሻ እጅግ በጣም እናመሰግናለን። የአርበኞች ክፍለ ጦር ዋና አዛጅ አርበኛ ብርሃኑ ረጋ ስለሰጡን ቃለ ምልልስ እንዲሁም ደግሞ ስለተጋድሏቸው ከልብ እናመሰግናለን። እግዚአብሔር ስጥልን ወንድማለም።